በእርግዝናችን ወቅት የሚያጋጥመን ስትረች ማርክ ወይንም የሸንተረር ምልክት አብዛኛዋ ነፍሰ ጡር የሆነች እናት ሊገጥማት የሚችል ጉዳይ እንደሆነና ምንም አይነት የጤና እክል የሚያስከትል ጉዳይ እንዳልሆነ የጤና ባለሙያዎች ያስቀምጣሉ። ሰላም፣ እንደምን ሰምታችኋል? ነጻነት ነኝ ከነፃ መረጃ። በዛሬው የመረጃ ሰዓቴ ላይ ደግሞ ስለ ስትረች ማርክ ወይም ወይንም ስለ ሸንተረር ምልክት መረጃ ላጋራችሁ መጥቻለው። እዚህ እዚ ላይ የጤና ባለሙያዎች ምን አይነት ጉዳዮችን አስቀምጠዋል? ስትረሽ ማርክ ምንድን ነው? ለምን ይወጣብናል? ምክንያቶቹ ምንድን ናቸው? በምን ስትሪት ይደረጋል? ትሪክት ብናደርገው ይጠፋል የሚለውን ጨምሮ ሌሎች ተያያዥ ጉዳዮችን እናነሳለን። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። ለብዙዎች ተደራሽ እንዲሆን አጋሩልኝ መረጃውን ላይክ አድርጎ የተሰማችሁ ሀሳብ፣ አስተያየት ካለ ደግሞ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በቀጥታ ወደ መረጃ ያልፋለው አብራችሁኝ ቆይ ስትረች ማርክ ወይም የሸንተረር ምልክት የምንለው ከአስር ስምንት የሚሆኑ ነፍሰ ጡር እናቶች ላይ ሊከሰት የሚችል ምልክት እንደሆነ የጤና ባለሙያዎች ያስቀምጣሉ። ምልክቱ ሲከሰትም ምናልባት ወዳችን ላይ ብቻ ሳይሆን ጎንና ጎን አካባቢ፣ ወደ መቀመጫችን አካባቢ፣ ጡት አካባቢ፣ ለዚሁም ክንድና ክንዳችን አካባቢ ሊወጣ ይችላል። ይህም ሲወጣ ምናልባትም ቀለሙ ቀላ የሚል ወደ ፒንክ ከለር የሚሆን የቆዳችንን ሁኔታ መሰረት አድርጎ የምንመለከተው ሸንተረር የሆነ ምልክት ነው። ይህ ስትረሽ ማርክ ምንም አይነት የጤና እክል አንዲት እናት በእርግዝና ወቅት ቢያጋጥማት የሚያስከትል እንዳልሆነም ጭምር የጤና ባለሙያዎች ያስቀምጣሉ። አብዛኞቹ እናቶች ሊገጥማቸው የሚችል ጉዳይ ነው። ስለዚህ ይህ ስትረሽ ማርክ አንዲት እናት በምን ምክንያት ሊያጋጥማት ይችላል፣ የሚለው ላይ የጤና ባለሙያዎች ያስቀምጡ ስብ መረጃ ስነግራችሁ ደግሞ የመጀመሪያው የሚሆነው አንዲት ነፍሰ ጡር እናት በእርግዝናዋ ወቅት በሚያጋጥማት የክብደት መጨመር ምክንያት ሊመጣ ይችላል። በዚህም ተያይዞ ክብደታችን እየጨመረ በመጣ ቁጥር የሰውነታችን መሳሳብ ስለሚኖር የመካከለኛው የቆዳችን ሽፋን ላይ የሚገኝ አካል መሰንጠቅ ሲያጋጥመው ይህ ስትረችማርክ ይወጣል ማለት ነው። እንደዚሁም ደግሞ ቆዳችንን ትሪት ማናደርገው ከሆነ መለጠጡን ተከትሎ የሰውነት መድረቅ ስለሚያጋጥም ይህ ምልክት አንዲት እናት በእርግዝናዋ ወቅት ሊገጥማት ይችላል። ስለዚህ ይህንን ተከትሎ የሆድ ማሳከክ በሰውነታችን ላይ ሊመጣብን ይችላል። ብዙ ነፍሰጡ የሆንን እናቶች ሆዳችንን በጣም ነው የሚያሳክከን ስለዚህ በጣም ማከቃችን ደግሞ ችግሩ ሊያባብሰው ይችላል። በእርግዝና ወቅት ይህንን ማሳከክ ምናልባት ኮንትሮል ለማድረግ ደግሞ ሞይስቸራይዝ የሚያደርጉ የተለያዩ ቆዳችንን ለስለስ ሊያደርጉልን የሚችሉ ክሬሞችን ብንጠቀማቸው መልካም እንደሆነ የጤና ባለሙያዎች ይናገራሉ። እንደዚሁም ደግሞ የሆርሞን ለውጥ በሰውነቷ ውስጥ መኖርም ጭምር ይህንን ስትረች ማርክ ሊያወጣብን እንደሚችል የጤና ባለሙያዎች ያስቀምጣሉ። ስለዚህ በእርግዝናችን ወቅት የክብደት መጨመር በከፍተኛ ሁኔታ ሲኖር እና ሆርሞናል ቼንጅ ወይም ደግሞ የሆርሞን ለውጥ ሰውነታችን በእርግዝና ወቅት ስለሚያጋጥመው ያንን ተከትሎ ስትረሽማርክ የወጣብን እንደሚችል የጤና ባለሙያዎች ያስቀምጣሉ ስለዚህ በእነዚህ ምክንያቶች ይህ ስትረሽማርክ ከወጣብን ደግሞ በምን ልንከላከለው እንችላለን ቀድሞ ሳይወጣ እንደዚሁም ደግሞ ከወጣብንስ በኋላ እንዴት ትሪት እናደርገዋለን ትሪት ብናደርገውስ ይጠፋል ወይ ወደዚህ እናልፋለን። ወደዚህ ከማለፋችን በፊት ግን ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ ምክንያቱም እያያችሁ በመረጃው የተጠቀማችሁ ሰብስክራይብ አታድርጉ ነውር ነው። ሰብስክራይብ አድርጉልኝ ቻናሌን ወደ መረጃ ይሄ ስመለስ የመጀመሪያው ይህንን ስትረች ማርክ ለመከላከል የሚረዳን መፍትሄ ተደርጎ የተቀመጠው የሚሆነው በእርግዝናችን ወቅት የሚያጋጥመንን የክብደት መጠን መቆጣጠር ነው ወይንም ከፍ ያለ ከሚገባው በላይ የክብደት መጠን ላለማግኘት መሞከር። ይህ ሲባል ግን ያልወፈረች እናት ስትረችማርክ አይገጥማትም ማለት እንዳልሆነም ጭምር የጤና ባለሙያዎች ያስቀምጣሉ። እንዳጋጣሚ ግን የሰውነታችን ክብደት መጨመር ያንን የሚያመጣ ምክንያትም ስለሆነ ሰውነታችን ከፍ እንዳይል ክልከላ ብናደርግለት ወይንም ደግሞ ቀድመን ብንከላከለው ብንቆጣጠረው የሰውነታችን የክብደት መጠን መጨመር መልካም እንደሆነ ለማሳየት ነው። ስለዚህ የሰውነታችንን ክብደት በኃይል እንዳይጨምርብን ደግሞ ሐኪሞቻችን የሚመክሩንን የመክሩንን የአመጋገብ ሁኔታ መከተል፣ በጣም ኪሏችንን ከፍ ሊያደርጉ የሚችሉ የአመጋገብ ሁኔታዎችን ለመቅነስ መሞከር፣ ወክ ማድረግ፣ የአካል ብቃት እንቅስቃሴዎችን መስራት በአጠቃላይ ጤናማ የሆነ የእርግዝና ሁኔታዎችን ከአድማጮቻችን ጋር ምክክር እያደረግን ብንከተል መልካም እንደሆነ ያስቀምጣሉ። ሁለተኛው የመፍትሄ ሀሳብ ደግሞ ቆዳችን እንዳይደርቅ ወይንም ደግሞ እንደለሰለሰ እንዲቆይ ማድረግ መቻል ነው። ይህንንም ቆዳችን እንዳይደርቅ ሊያደርግልን የመጀመሪያው ነገር በብዛት በቀን ውስጥ ከፍ ያለ ፈሳሽ መውሰድ ነው። ስለዚህ ከሁለት ሊትር በላይ አንድ ነፍሰ ጡር እናት ውሃ ትጠጣ ይባላል። ያንን መጠጣት በአጠቃላይ ሰውነታችን ሃይድሬት ሆኖ እንዲቆይ ወይንም ደግሞ ቆዳችን ሳይደርቅ እንዲቆይ ማስቻል፣ ለስላሳ እንዲሆን። በዛም እንዳልኳችሁ በቂ የሆነ ፈሳሽ ማግኘት በቀን ውስጥ አንዲት ነፍሰ ጡር እናት ይጠበቅባታል። ይህንንም ለማግኘት ከተለያዩ ፍራፍሬዎች የምናገኛቸውን በቤት ውስጥ የምንሰራቸውን ፍሬሽ የሆኑ ጁሶችን መጠጣት፣ ውሃ በብዛት መጠጣት መስራት እንዳልኳችሁ። ከዚሁ በተጨማሪ ደግሞ በቀን ውስጥ የምትወስደውን የካፌን መጠን መቆጣጠር አለባት። በዛ ያለ ካፌን በወሰድን ቁጥር ቆዳችንን የማድረቅ ነገር እንዳለው የጤና ባለሙያዎች ያስቀምጣሉ። እንደዚሁም ሶዳ መጠጦችን ወይንም ላይ ጣፋጭ መጠጦችን ሙሉ ለሙሉ መጠጣት ማቆም። እነሱን ስናደርግ ሰውነታችን ድርቀቱን መከላከል ስለሚችል ስለሚያቆም ይረዳናል ማለት ነው። ስለዚህ ሁለተኛው የመፍትሄ አካል የሚሆነው ቆዳችን እርጥበቱን ጠብቆ እንዲቆይ ማስቻል ነው። ሶስተኛው የመፍትሄ ሀሳብ ደግሞ የስትረሽ ማርክ እንዳይወጣብን የሚያደርገው ቀደም ሲል ጠቀስ ለማድረግ ሞክሬዋለሁ፣ የአመጋገብ ሁኔታችንን ማስተካከል ነው። አመጋገባችንን ስናስተካክል የቆዳችን ሁኔታ በጣም የተለወጠ ነው የሚመጣው ወይንም ጤናማነቱን የጠበቀ ቆዳ ይኖረናል። ጤናን ማነቱን ከጠበቅንነት ደግሞ ስረሽ ማርክ የመውጣት ነገር ይቀንሳል ማለት ነው። ስለዚህ ያንን ለማድረግ ደግሞ አንደኛው መፍትሄ የአመጋገብ ሁኔታችንን ማስተካከል ነው። ቫይታሚን ሲ ለማግኘት መሞከር፣ የተለያዩ ቫይታሚን ሲ የምናገኝባቸውን ምግቦች መመገብ፣ እንደዚሁም ቫይታሚን ዲ ያለባቸውን ምግቦች ለመመገብ መሞከር፣ ወይንም ደግሞ ቀጥታ ቫይታሚን ዲ ከፀሐይ ልናገኝ እንችላለን። ፀሐይ ማግኘት በሚገባ ልክ ማግኘት በእርግዝና ወቅት ከፍ ያለ የፀሐይ መጠን ማግኘትም ጥሩ አይደለም። ለምን ሰውነታችን ቆዳችን በዛ ሰዓት በጣም ሴንሲቲቭ ስለሚሆን ፀሐይ በራሱ ጉዳት ሊያስከትል ይችላል። ያም ማለት ሰውነታችን እስከሚቃጠል ድረስ የፀሐይ ጉዳት በጣም ዘልቆ እስከሚገባ ድረስ ቆዳችን እንዲያገኝ ማድረግ ሳይሆን የፀሐይ መጠንም በሚገባው ማግኘት፣ እንደዚሁም ሌሎች ቫይታሚን ያላቸውን ነገሮች ከሀኪሞቻችሁ ጋር ምክክር እያደረጋችሁ መውሰድ መቻል በራሱ ይቀንስልናል ማለት ነው እንደዚሁም ዚንክ ያላቸውን ምግቦች መውሰድ እነዚህንም ከለውዝ ልናገኝ እንችላለን አረንጓዴ ከሆኑ ቅጠላ ቅጠል ምግቦች ልናገኝ እንችላለን በአጠቃላይ ዚንክ ያለበት ምግብ ምንድን ነው የሚለውን በማየት እነሱን መውሰድ እንደዚሁም ፕሮቲን ያለውን ምግብ መጠቀም ፕሮቲን ሪች የሆኑ ምግቦችን ለምሳሌ እንቁላል፣ ወተት፣ በአጠቃላይ የእንስሳት ተዋጽኦ የሆኑ ምግቦችን መጠቀም ፕሮቲን እንድናገኝ ያስችለናል። ሌሎችም ጥራጥሬ የሆኑ ምግቦችን ስንመገብ እንደዚሁ ፕሮቲን እናገኛለን። ስለዚህ አመጋገባችንን በማስተካከል ጭምር ስትረሽ ማርክ እንዳይወጣብን የቆዳችንን ጤንነት እየጠበቅን ልንከላከል እንችላለን። አራተኛው የመፍትሄ ሀሳብ ደግሞ ቆዳችንን ማለስለስ ወይንም ሞስቸራይዝ ማድረግ ነው። ይሄንን ደግሞ እንድናረግ የሚረዱን የተለያዩ በቤት ውስጥ የምንሰራቸው ነገሮች ሊኖሩ ይችላሉ። እንደዚሁም ደግሞ ገዝተን የምናገኛቸው ክሬሞች፣ ዘይቶች የምን ልንቀባቸው እና ገና ቆዳችንን ሊያለሰልሱ የሚችሉ የተለያዩ ነገሮች ይኖራሉ። ስለዚህ እነሱን በእርግዝና ወቅት መጠቀም ነው። በተለይ ሆዳችን እየገፋ በሄደ ቁጥር የሰውነታችን መለጠጥ ስለሚጨምር የማሳከክ ሁኔታ ይመጣል። ስትረሽ ማርክ ሊመጣብን ይችላል እና ቀድመን ለመከላከል እዚህ ጋር ነው ትኩረት ማድረግ ያለብን። ሲያሳክከን በቶሎ በክሬም እያለሰለስን አለማከክ፣ እንደዚሁም ደግሞ ኦይሎችን መጠቀም። በተለይ ኮኮናት ኦይል ካገኘ እንዳይወጣብን ሊከላከል ይችላል ይባላል እና የኮኮናት ኦይል ገላችንን መቀባት። ለእኔ ደግሞ በዚህ አጋጣሚ የጠቀመኝን ኦይል ጠቁሚያችሁ ማለት ፈልጋለሁ። የማንዶርሊን ኦይል ነው። ፎቶ ላይ አስቀምጥላችኋለሁ እሱን ካገኛችሁ ታገኙት ከሆነ ብትጠቀሙት ጥሩ ነው ስለዚህ ያ ቀድሞ እንዳይወጣብን ሊከላከልልን ይችላል ማለት ነው እነዚህ በአጠቃላይ እንደ መፍትሄ ሀሳብ ተደርገው የተቀመጡ ናቸው እንዳይወጣብን ቀድሞን ለመከላከል ከወጣብን በኋላ ስ ምንድን ነው ማድረግ አለብን ወደሚለው ስመጣላችሁ ደግሞ ከወጣብን በኋላ ስትረሽ ማርክ ማወቅ ያለብን እንደ ጤና ባለሙያዎች ገለጻ ከሆነ ልናጠፋው የምንችለው ጉዳይ አይደለም። ይህን ነው በእርግጠኝነት ልነግራችሁ የምፈልገው። ከወጣ ወጥቷል። ግን ደግሞ ከወለድን በኋላ ወይንም ቶሎ እንዲጠፋልን የሚያስከትልብን ጉዳት ለመቀነስ ግን የተለያዩ ክሬሞችን፣ ሎሽኖችን፣ ዘይቶችን ብንቀባ የተሻለ ነው። እዚህ ጋር ነው ዋናው ጉዳይ እኔ ልነግራችሁ የምፈልገው እናት ስንሆን የሚያጋጥመን ወይንም እናት በመሆናችን ብቻ ሊወጣብን የሚችል ጉዳይ እና ጸጋ እንደሆነ አምኖ መቀበሉ ነው የተሻለ ነገር የሚሆነው። እኔ ደግሞ ጠፍቶልኛል የምትሉ እናቶች ካላችሁ፣ ምናልባት ተፈጥሯዊ በሆኑ ነገሮች ትጠቅማችሁ ከጠፋ ሊያስተምረን ስለሚችል ልትጽፉልኝ ትችላላችሁ። ሰውነታችን ግን ከወለድም በኋላ ወደ ቀድሞ ሁኔታው እየተመለሰ በሄደ ቁጥር እየደበዘዘ እየደበዘዘ እየደበዘዘ ሊጠፋልን ይችላል ወይንም ደግሞ ደብዛዛ ሆኖ ሊቀር ይችላል ማለት ነው። አንፈልገውም፣ መጥፋት አለበት የምንል ከሆነ እና በቋሚነት እንዳይኖርብን የምንፈልግ እናቶች ከሆነን ደግሞ የመጨረሻውን የጨረር ቴራፒ ማድረግ እንደምንችል የጤና ባለሙያዎች ያስቀምጣሉ። ስለዚህ ያ የእናንተ ምርጫ ይሆናል ማለት ነው። ትክክለኛው መረጃ የሚሆነው ይህ ነው። ስለዚህ በአጠቃላይ ስለ ስትረች ማርክ ያዘጋጀሁት መረጃ ይህንን ይመስል ነበረ። የእናንተ ተሞክሮ ካላችሁ ምን ማድረግ አለብን የሚለው ላይ የራሳችሁን ሀሳብ ኮሜንት ላይ ያጋራችሁን፣ ልንማማርበት እንችላለን። እኔ ግን በአጠቃላይ የጤና ባለሙያዎች ምን ይመስላል የሚለውን ያስቀመጡትን መረጃ በዚህ መልኩ አጋርቻችኋለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት። ላይክ አርጎ የተሰማችሁ ሀሳብ አስተያየት ካለ ኮሜንት ላይ ልታስቀምጡልኝ ይችላላችሁ። ቀጣይ በሌላ ጠቃሚ መረጃ እንገናኛለን። እስከዛው ቸርሰ